ያው ኦፊሻሊ ፖሊስ እንኳ ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። እዘ ዴድሊ ፖይዝን የተባለው ያ መርዝ በምግብ እንዳልሆነን የተነገረን በመጠጥ እንደተሰጣቸው በኮልድሪንግ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝተዋል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደውም፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ የነበረ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝም እንደሆነን የተነገረን በጣም ያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅ ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም በጣም በጣም እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን? እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ቀደምን ባያለቀሰ የሸኛቸው ቤተሰቦቻቸው እናት አባቷ በጣም ሰላማዊ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማ ነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ የላቸውም፣ ከቤተሰብ ጋር የባለው ችግር፣ ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከአምስት አመት በላይ ነው የሚማቃቸው እና በንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮ ዬም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው፣ ማንም የነካ የለም። እንትን ላፕቶፖቻቸው አሉ እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለው ግን ከዛ በፊት ምናልባትም እገሌ ነው ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው ምክንያቱም ለኢንቨስቲጌሽኑ አያመችም ስለዚህ ጥርጣሬዎች አሉ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። እውነት ነው። በእርግጥ አሁን ያልተረጋገጠ ነገር ከሊኖ ከሊኖ ማለት የፖሊስንም የምርመራ ሂደት የሚያዛባም ይሆናል ምናልባት ደግሞ ተጠርጣሪዎችንም ራሳቸው እንዲደብቁ፣ እንዲሸሹ፣ መረጃ እንዲያጠፉም ሊያደርግ ስለሚችል ያንን ጥንቃቄ መውሰድ ተገቢ ነው ብዬ አስባለሁኝ። አላቅም ምን እንደምል፣ እጅግ በጣም ልብ የሚሰብር የሽኝት መርሃ ግብር ነበር። እኛ ብዙዎቻችን አይተነዋል። ሀዘናቸው በጣም ከባድ ነበረ። ግን እነሱም ደግሞ አመስግነዋል። እናንተን ኢትዮጵያውያንን፣ ትውልድ ኢትዮጵያውያንን፣ ኤርትራውያንን ሁሉ አበረታችሁን። በተለይ አባትየው የነበረበት ሁኔታ በጣም ልብ የሚሰብር ነበር። እንደው በሕይወት እያሉ የነበራቸው ግንኙነት እንዴት ነበር? አባት እንግዲህ ሲናገርም ሰምተው ከሆነ አላቅም፣ ልጆቹን ደብቆ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው በጣም ይነጋገራሉ፣ በጣም ሚስጥር ያወራሉ። ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን እኛም ራሳችን። ቦንዴጃቸው ከባድ ነበር ማለት አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራው ነው የሚያወሩት። በጣም ክሎዝ ነበሩ። ግን አሁን እንግዲህ ጠላት የነሱን ከዚህ አካባቢ መልቀቃቶ መሰለኝ እንግዲህ ወደ ጥቃቱ የገባው እንግዲህ። ብዙ ማለት አልፈለግም፣ በዚህ በኢንቨስቲጌሽናቸውን እንዳላጠፋባቸው እና እንግዲህ እንግዲህ እስቲ የሚሆነውን እንግዲህ በሚቀጥለው ሳምንት ውስጥ እናያለን ብዬ አስባለሁ። ፖሊስ ሪፖርቱን ካቀረበልን ጥሩ ያው አሉበት እስካሁን ድረስ ኢንቨስቲጌት እያደረጉ ነው። እንግዲህ ሌላም ወይ አለ እንግዲህ እናያለን። መልካም እናያለን። ግን በመርዝ ተመርዘው መሞታቸውን ግን ያው ኦፊሻሊ በእርግጠኝነት በእርግጠኝነት መናገር የምንችለው በመርዝ ተመርዘው እንደሞቱ ነው። ዶርማቸው ሲባል መኝታ ክፍላቸው ሲባል እሱን ትንሽ ግልጽ ለማድረግ ነው። እናትና አባት ያሉበት አይሚን ወላጅና ልጆች ያሉበት ከተማ የተለያየ ነው። ልጆች ለትምህርት ሆነው ሌላ ከተማ ነው የነበሩት። ትክትል እጅግ በጣም ከልብ አድርጌ ነው ማመሰግን። ክብር ይስጥልኝ። መጨረሻ ላይ እዚህ በመቀጠል አጭር የህይወት ታሪክ አነብላችኋለሁ። የዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ መንግስት የታደሰ እንደ ዩሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ አምስተኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከስድስተኛ እስከ አስራ ሁለተኛ ክፍል ዊትባንክ ኪሮ ኪሮ ተምራ ያጠናቀቀች ሲሆን የአስራ ሁለተኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ ሦስት ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች ወጣት ኦፕራ መንግሥቴ ከእናቷ ከሰብል ዓለሙና ከአባቷ መንግሥቴ ታደሰ እንደ ኤሮፓውያን አቆጣጠር በ2006 ዓ.ም በብራክባን ሳውዝ አፍሪካ ተወለደች ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ ዐሥረኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ ደቡብ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ አንድ ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ህይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ ቤተሰቦቻቸውን የሚያከብሩ ታዛዥና ቅኖች፣ እግዚአብሔርን የሚፈሩ ሳቂታና ተጫዋቾች፣ በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ ለሁሉም እግዚአብሔር አምላክ መጽናናትን ያደርግ እግዚአብሔር አምላክ ለወላጆቻቸው ለአቶ መንግሥት የታደሰና ለወይዘሮ ሰብራ አለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ።